ተስፋችን ሕይወታችንና መድኃኒታችን ጌታችን ኢየሱስ የተባረከ ይሁን። የተወደዳችሁ ቅዱሳን ሰላም እና ጸጋ ይብዛላችሁ። ኢየሱስ ለምን ሞተ? ወይም ኢየሱስን ማን ገደለው? በብዙ የመጽሐፍ ቅዱስ አስተማሪዎች ዘንድ ይህ ጥያቄ ተደጋግሞ ተጠይቋል። በብዙ ክርስቲያኖችም ዘንድ ይሄ ጥያቄ ተመርምሯል። በአንድ ወቅት ኬንያ ይመስለኛል ኬንያ የሚኖር አንድ የህግ አማካሪ ወይም ጠበቃ ሰው አይሁድን ከሷል፣ የተባበሩት መንግስታት ፍርድ ቤት ምናልባት ከረጅም ጊዜ በፊት ያነበብኩት ስለሆነ ወይም በትክክል ላልነግራችሁችን ይሆናል ግን በጣም አረሰው ምንድን ነው ሀሳቡ፣ ኢየሱስ ክርስቶስ በግፍ ተገሏል። ይሄንን ያደረገው አይሁድ ናቸው ይሄንን ያደረጉት እና ቅን ፍርድ ስላልተፈረገበት ይሄ ነገር የንጹህ ሰው ደም ስለፈሰሰ ሊጠየቁ ይገባል የሚል ሙግት ኢየሱስ ጥብቅና ቆሞለት ነበር። ምናልባትም ቅን ፈራጆች የዋህልና ያላቸውም ሰዎች ዛሬም ድረስ ይህንን ጥያቄ ሊጠይቁት ይችላሉ ኢየሱስን ማን ገደለው ኢየሱስን ማን ነው ለሞት አሳልፎ የሰጠው ማን ነው የጨከነበት ምክንያቱም ኢየሱስ የህያው እግዚአብሔር ልጅ ነው ኢየሱስ ፈጣሪ ነው በስጋ የተገለጠ አምላክ ነው መጽሐፍ ቅዱስ ምንድን ነው የሚለን የዮሐንስ ወንጌል ምዕራፍ አንድ ቁጥር ሶስት ላይ ሁሉ በእርሱ ሆነ ከሆነውም አንዳች ስንኳ ያለ እርሱ አልሆነም ብሎናል ሐዋርያው ጳውሎስም ሲነግረን ቆላሲያስ ምዕራፍ አንድ ቁጥር አስራ አምስት ላይ እርሱ የማይታይ አምላክ ምሳሌ ነው የሚታዩትና የማይታዩት ዙፋናት ጌትነት አለቅነት ስልጣናት ሁሉ በእርሱ ተፈጥረዋል። እርሱ ከሁሉ በፊት በኩር ነው ብሎናል። ይህም ብቻ አይደለም፣ እርሱ ለዘላለም የተባረከ አምላክ ነው ተብሎለታል። ይህ ብቻ አይደለም፣ አምላኩ ዙፋን እስከ ለዘላለም ድረስ ነው፣ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድ ካመፅን ጠላ ተብሏል። አንተ ሰማይና ምድርን ፈጥረሃል፣ ሁሉን ትገዛለህ ሁሉን እንደ መጎናጸፊያ ተጠቀልላቸዋለህ ይለወጡማል። አንተ ግን አንተ ነህ ዓመቶችህም ከቶ አያልፉም ተብሎለታል። እሱ ኪርስ ክርስቶስ ኢየሱስ በስጋ የተገለጠው የሕያው እግዚአብሔር ልጅ አምላክ ነው። አምላክን ታዲያ ማን ገደለው? ወይም በሥጋ የተገለጠውን አምላክ በስጋ የተገለጠውን ጌታ ማን ገደለው? ለምን? ሞት የኃጢአት ውጤት ነው። ኢየሱስ ደግሞ በስጋ ተገልጦ በምድር በነበረበት ጊዜ ሁሉ የገዛ ደቀ መዛሙርቱ ምስክር ናቸው። በሰውም እግዚአብሔርን ፊት ጻድቅና ቅዱስ ነው፣ ነውርና አንከን የሌለበት የእግዚአብሔር ልጅ ነው። የሁለተኛ ቆሮንቶስ ምራፍ አምስት ቁጥር ሀያ አንድ ላይ እርሱ ኃጢአትን አያውቅም ተብሎለታል። ወይም ኃጢአትን ያላወቀውን ተብሏል። አንደኛ ጴጥሮስ ምራፍ ሁለት ቁጥር ሀያ ሁለት ላይ እርሱ ኃጢአትን አላደረገም ተንኮል በአፏ አልተገኘበትም ብሏል። አንደኛ ዮሐንስ ምዕራፍ 3 ቁጥር አምስትም ላይ ብንመለከት በእርሱ ኃጢአት የለበትም ኃጢአትን ሊያስወግድ ተገለጠ እንጂ ብሏል። ታዲያ ኃጢአት ያላወቀ ኃጢአት ያላደረገ ኃጢአት ያልተናገረ ከሆነ እንዴት ሊሞት ቻለ? ጌታ ኢየሱስ ማን ነው ይድን ብያኔስ፣ የበየነበት በእርግጥ ፍትሕ ነው ወይ ኢየሱስ መሞት ብለን ልንጠይቅ እንችላለን። የሃይማኖቱ የሃይማኖተኛውም ዓለም ይነሳል። በየቤተ እምነቱ የስቅለት መታሰቢያ የመጨረሻው ቀን ላይ በመጨረሻዎቹ ደቂቃ ላይ ይሁዳ ወልዱ ወለወልዱ ወልዱ ደምሰስ ብለው ይሁዳ ልጆቹና የልጅ ልጆቹ ሁሉ ይጥፉ ብለን ይረግማል። በጣም ይገርማል። ኢየሱስን ማን ገደለው? በእርግጥ ይሁዳ ነው? ታውቃላችሁ፣ ናዚ ማለት ጀርመኖች በናዚ ጊዜ በሂትለር ዘመን ይሁዳውያንን ወይም እስራኤላውያንን በጣም ጨፍጭፈው ነበር። አንዱ ምክንያታቸው የጌታችን ገዳዮች ናቸው የሚሉ በመስቀል በመስቀልም ጦርነት ጊዜ ኢየሱስን አይቀበሉም ተብለው ነው አለ። የመስቀል ጦርኞች፣ ጦር ዘማቾች ሙስሊሞች ላይ ዘምተው የገደሏቸው፣ ውጤቱ አላስካ መስጊድን ማቆሙን እንጂ ምንድነው እዛ ውስጥ ያለው እውነት ወገኖች? ራሱ ጌታ ኢየሱስ ሲሞት ታስታውሳላችሁ ለገዳዮቹ የሚሆን ምሕረት ይለምን ነበረ። ለገዳዮቹ የሚሆን ምሕረት ይሁዳ ቢመለስ ጌታ አይቀበለውም ነበር? እኛ ወልድ ወልወልዱ ደምሰስ ምንለውን ይሁዳ ምን ጠላቸውን? አይሁድ ምን ጠላቸው? የኢየሱስ ተከታዮች አይደሉም የምንላቸው ጌታ ግን የሚቀበል ልባሉ። ለዛ ነው ብዙ ብዙ መጽሐፍ ጸሐፊዎች ምን ይላሉ የሚያመልኩትን አምላክ ክርስቲያኖች አያውቁትም ይላል። ምክንያቱም እሱ እኮ የሚያደርጉትን አያውቁምና ይቅር በላቸው ያለ ጌታ የሆነ ሆኖ አንድ ጥያቄ ማንሳት ማንሳት አለብን። ማን ነው ኢየሱስን የገደለው? መልሱ ግልጽ ነው። አባቱ ነው። ምክንያቱም ራሱ ጌታችን ኢየሱስ ነፍሴን አኑራት ዘንድ ሥልጣን አለው አኖራት አለው ደግሞ አስነሳት አለው ይህንን ስልጣን ከአባት የተቀበለ በኋላ ማንም ጡንቻው ስለፈረጠመ ማንም ስልጣኑ ስላየጠ የማንም ጉልበት ከኢየሱስ ስለሚበልጥ አይደለም ኢየሱስ የሞተው። ኢየሱስ እንዲሞት ያደረገው አባቱ ነው። ይህንን በመጽሐፍ ቅዱስ ልቅ ስለማስረዳት እችላለሁ። ኢሳይያስ ምዕራፍ 53 ላይ ከቁጥር 6ና ቁጥር 11 ላይ ማየት እንችላለን። ምንድን ነው የሚለን? የእግዚአብሔር ቃል በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቈጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በዞ ተቅበዝብዘን ጠፋን፣ እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። ቁጥር ስድስት እግዚአብሔር የሁላችንንም በደል በእርሱ ላይ አኖረው። ማን አኖረው? እግዚአብሔር አኖረው። ተመልከቱ ቁጥር አስር ላይ እግዚአብሔርም በደዌ ያደቅቀው ዘንድ ፈቀደ ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያል ስለዚህ እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ስለዚህ በደዌ ያደርቀው ዘንድ የፈቀደው የሁላችንንም በደል በእርሱ ላይ ያኖረው እግዚአብሔር ነው በብዙ ማስረጃዎች ተመልከቱ ሮሜ ምዕራፍ ሶስት ላይ ምንድን ነው የሚለን ሮሜ ምዕራፍ ሶስት ቁጥር ሃያ አምስት እርሱም እግዚአብሔር በእምነት የሚገኝ ማስተስሪያ አድርጎ አቆሙ ማስተስሪያ ማለት ይቅርታ ማግኘት አድርጎ አቆሙ በገዝ ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን በደል አሳልፎ የሰጠው ተብሎለታል። ስለዚህ ያ ጻድቅ፣ ያ ቅዱስ፣ ያ እግዚአብሔር ልጅ፣ ያ አምላክ በስጋ የተገለጠ አምላክ፣ ያ ልውል ማን ነው እንዲሞት ያደረገው? መልሱ ግልጽ ነው፣ እግዚአብሔር ነው ያደረገው። በመጀመሪያው ስብከት ታስታውሳላችሁ በመጀመሪያው ስብከት ጴጥሮስ ሲናገር ምዕራፍ ሁለት ላይ በእግዚአብሔር በተወሰነው ሀሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። በእግዚአብሔር የቀደመ እውቀት፣ በእግዚአብሔር የቀደመ እውቀት፣ በእግዚአብሔር ዘላለማዊ ውሳኔ፣ በእግዚአብሔር ፈቃድ ነው ኢየሱስ የሞተው። ግን ትልቁ ጥያቄ እግዚአብሔር ለምን በልጁ ላይ ጨከነው? አንድ እያልት ነው አንድ እያልት ለምን እግዚአብሔር በልጁ ላይ ጨከነ ለምን እግዚአብሔር ልጁን ገደለ በመስቀል ላይ እንግዲያውስ አይሁድ ጡንቻቸው ፈርጥሞ ይሁዳም ችሎ ሮማውያንም ለዚህ በቅተው አይደለም ጌታችን ኢየሱስ የሞተው ኢየሱስ የሞተው በእግዚአብሔር የዘላለም እቅድ ነው ብለናል ከእግዚአብሔር በተወሰነው ሐሳቡ በቀደመ እውቀቱ ብሎን አመፃ በቀደመ እውቀቱ ይሄ ሆኖ ከሆነ ለምን እግዚአብሔር እንዲህ እንዲሆን አደረገ? ከዚህ በኋላ በተከታታይነት የምናየው ይህንን ነው። ለምን እግዚአብሔር ልጁን አሳልፎ ሰጠ? መልሱ ግልጽ ነው፣ ስለ እኛ፣ እኛን ከኃጢአት እስራት ለመፍታት፣ ከዲያብሎስ ቀንበር ነፃ ለማውጣት እግዚአብሔር ምን አደረገ? አንድ ያ ልጅ ለጫካ ወገኖቼ ወይ ወደ መስቀሉ በትኩረት ስንመለከት ይህንን እናያለን ቤዛነትንና ማስተሰሪያን እናያለን። ቤዛነት ማለት ልዋጭ ምትክነት ነው። ቤዛነት ልዋጭ ምትክነት ነው። ማስተሰሪያ ይቅርታ ማግኛ ነው። ስለዚህ ለኛ ይቅርታ ለመስጠት ይቅርታ ለማድረግ እግዚአብሔር እንደሚቃጠል መስዋዕት ልጁን በቀራንዮው መስቀል ላይ አደረገ። እኛን ለማዳን ልዋጭ እግዚአብሔር ተጠቀመ። በብሉይ ኪዳን ዘመን ይስሐቅ እንዳይታረድ በዕጸ ሳቤቅ የታሰረ በግ በሞሪያ ተራራ አብርሃም እንደሳለ አብርሃም እግዚአብሔር እንደሰጠ፣ እግዚአብሔር እኛ እንድንጠፋ ልዋጭ መስዋዕት ሰጠ። ስለዚህ ኢየሱስን ማን ገደለው? እግዚአብሔር እግዚአብሔር ነው። የሁላችንን በደል በእርሱ ላይ አኖረው። ታስታውሳላችሁ፣ ጌቴሴማኒ ላይ ያንተ ፈቃድ ይሁን ብሎታል። ኢየሱስን ፈቃዱን ለአባቱ አሳልፎ ሰጥቶታል። ልክ ነው። ግን ለምን የሞተበትን ምክንያት ስንመረምር የምናገኘው ይህን ነው። መስቀሉን ስናይ ኢየሱስ ላይ የተጨከነው ጭካኔ የሚገባን እግዚአብሔር ለኛ ያለውን ፍቅር ነው። ምን ያህል ነው የምወደደው? እግዚአብሔር ሆይ ምን ያህል ነው የምትወደኝ? ልጄ ላይ እስከ መጨከን ያህል ነው የምወደህ፣ የሚል መልስ ከመስቀሉ አውጥቶ ይናገራል እግዚአብሔር። የኢየሱስ ሞት አንደበት አውጥቶ ይናገራል እግዚአብሔር ምን ያህል ነው የሚወደኝ። እንግዲያውስ ኢየሱስ የተሰቀለው ስቅለቱን እንድንዘክርለት አደረገ። ኢየሱስ የተሰቀለው የተሰቀለበትን መስቀል እንድንስምለት መላታ አይደለም። ኢየሱስ የተሰቀለው በዚህ ቀን ተሰቅሏል ብለን ንፍሯ ነፍረን፣ ጉልባን አድርገን ዳቦ ቆርሰን ቡና አፍልተን በቃ ድምቅ ያለ ሴሪሞኒ አድርገን እንድናከብረው አይደለም። በፍጹም። የተሰቀለው ለምንድን ነው? እግዚአብሔር ለኛ ያለው ፍቅር ነው፣ ያንን እንድናውቅ በዚያም የዘላለም ሕይወት እንዲሆንልን። ወገኖቼ ለተከታታይ የተወሰኑ ቀናት አጫጭር ቪዲዮዎችን የሞተበትን ምክንያት ለመካፈል እንሞክራለን። የጌታ ጸጋና ሰላም ይብዛላችሁ። ጌታ ኢየሱስ ይወደናል። እግዚአብሔር ይወድሃል። ይወድሻል። መስቀሉ ስለ አንቺ ነው። መስቀሉ ስለ አንተ ነው። መስቀሉ ስለ ምን ነው? ስለ እኛ ነው። ልጁን ልጁን ሰውቶ ነው እኛን ያተረፈን ልጁን ሰጥቶ ነው ያዳነን ልጁን ከፍሎ ነው የታደገን ክብር ምስጋና ነሀይ ለሚወደን አምላካችን ጸጋና ሰላም ይብዛላችሁ